ኤርፖርት ድረስ ልጆችን እ ኤርፖርት አግኝታቸው እነሱም አንተን አይተው ከጀሚላም ከጥያቄ እንድትወጣ ሊሄድ ነው እመጣለሁ ምናምን ብላት ቢያንስ ስትሄድ እንኳን አይታ ይመጣል እያልኳ ጠብቃለች ማለት ነው። ነፍስ እስከምታወቅ ድረስ እና ማለት ነው ሳይል፣ የመጨረሻ ይሄ የመጨረሻ ነው ማለት ነው። እርግጠኛ ነኝ እንደማታምነኝ አውቃለሁ፣ ግን ከፈለግ፣ በረራህ ማለት ነው ደርሶ መርስ መቁረጥ ይችላል ለስንት ነገር። መቼም እኔ ለመፈለግ እዛ እዚህ የመን ድረስ ሄድኩ ምናምን የምትለውን አሁን መቼም የትኬት አላባክንም። ወይ ውሸቷን ቢሆንስ ብለህ እንደማትቀር አውቃለሁ። ከቀረህም ደግሞ እንግዲህ እኔ የቻልኩትን ብቻ ነው ማድረግ የሚችለው። ማመን ያለማመን ያንተ ፈንታ ነው። እንግዲህ እንደዚህ ብዬሽ ካላመንክ ምንም ማድረግ አልችልም፣ ማለት ነው። ስለዚህ ሰዎች ማውራት እራሱ አቃተኝ። እናት እንደመሆነ የመጠን መሸነፍ ያለብኝ እኔ እዚህ ጋ ማለት ነው። ይህንን ሳደርግ ቀንቼ ምናምን አረብ ስላገባ እዚህ ጋ በቅናት ወስዳችሁት እንድትወስዱ አልፈልግም ማለት ነው። እኔ እዚህ ጋ ቀንቼ አይደለም ስለዚህ ልጆቹ ማለት አላቅም ብለው አያውቁም ነበረ ወይ? ምናልባት አሁን ሳስበው እኔ እስከዛሬ ዛሬ ብለው አያውቁም። አሁን ግን ጀሚላም ሌላ ልጆች አባት ሲያቅፍ ማማ ባባስ ማለት ጀመረች። አፍ ደግሞ በደንብ እየፈታች ነው፣ በደንብ ፈታለች ማለት ይቻላል። ማሻለ የምጠይቄ ጥያቄ፣ የምታወረው ወሬ እኔ አንዳንድ ራሱ ወላሂ ይደነግጣለሁ አሰላሙ አሌይኩም ወረህመቱላሂ በረከቱ። ሰላም ሰላም፣ እንዴት ናችሁ ናችሁ በየላችሁበት፣ ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ማለት ነው ጠፋ ብያለሁኝ። ቪዲዮ ልለቅ ፈልጌ ግን እንዴት አድርጌ እንደምለቀው ምናምን እያሰብኩ ነበር። እንዴት አድርጌ እንደምለቀው ወይ ደግሞ እንዴት አድርጌ እንደማወራ እራሱ ግራ ግብት ብሎኝ ነው ማለት ነው። የሳይድን ቪዲዮ ያው የመን ነው ያለው ታውቃላችሁ። እሱ እሱ ነገር ግራ ገብቶኝ ነው ማለት ነው። ስለዚህ እና ዛሬ ለሳይድ መልእክት እንድታደርሱልኝ ወይ ደግሞ መስማት ለነገሩ አይቀርም ባያደርሱልም ታያዋለክ ብዬ ስለማስብ ነው። እና ለሳይድ መልእክት ነው እንግዲህ እስኪ እኔ መጨረሻ ለሳይድ ምለው ነገር ይኖራል ማለት ነው። ግን እስኪ መጀመሪያ እሱ ያለውን ምናምን ላሳያችሁ

መ ማአትካሽዚ የመን ውስጥ ተሰድጄ ለመጀመሪያ ጊዜ የወጣበት ሀገር ብዙ ነገሮችን ያስተማረችኝ፣ ብዙ ነገሮችን ሁለት ልጆችን በእሱ ያገኘሁት ሞያንም በየመን ነው ያገኘሁት። ስለዚህ የመንን ዝም ብዬ ከሀገሯ ወጥቼ እንደዚህ ከድቼ ምጥላት ሀገር አለችኝ። ግዴታ የእነሱን የሆነችን ልጅ አግብቼ ሀገሬ አስገብቼ ዘራችንን ማቋቋም አለብን ከየመኖች ጋር ምን ትላለህ? ካምፓኒ ተቋቁም አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝት ይበለልኝ። እንግዲህ እንደምታዩት እዚሁ የመን ነው ያለሁት ማለት ነው። የመን ሰናም ሰናም ውስጥ ነው ያለሁት። ዛሬ የመጣሁበት ምክንያት የመኒ ላገባ ነው። ሱመያም ሮዛም እንደዛ እንትን ብሎኛል። ስለዚህ የመኒ ላገባ ነው ብያችሁ ነበረ እና የማገባትም የመኒ ዛሬ ላስተዋውቃችሁ ነው ከእሷ ጋር አንዳንድ ወሬዎችን እያወራን አስተዋውቃችኋለሁ ማለት ነው። እስከ መጨረሻ ከነጋ ትሆናላችሁ። እስኪ ልካላቸዋለሁ። ረቱ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም እያለ በያላችሁ በሰላማችሁ ዝት ይበልን። ተመልሰ መትናል ከማጋንን ከሙስጠፋ ጋር ዚጋ አለ። ዚች ጋ ደግሞ አዲሷ ሚስት ያለች። እስኪ ሰልም ይሁን ሰላም አለይኩም ራህመቱላ በረካቱ ማኩም አመል መሐመድ፣ አመል ትባላለች። አዲሷ ባለቤቴ ነች። ላስተዋወቃችሁ ማገባትን አሳያችኋለሁ ብያለሁ። ማሻላ እንደምታዩት ቆንጅዬ ነች፣ ህፃን ልጅ ናት፣ እድሜዋም ገና ነው። ምን ትላለ ሙስጠፋ? በአማርኛ ውራ፣ በአማርኛ ውራ። መብሮክ እንኳን ደስ ያለ ነው። እና ውድ ቤተሰቦቻችን እንደነገርኳችሁ ላገባ ነው። ስዕል ሱመያ እያዛ እያስቸገረች ነበረ

እና በነገራችን ላይ በደንብ ነው ማቃት ማለት ነው፣ አውቃታለሁ። አሁን ሊያገባት ያመጣትን አመል መሐመድ ብላ የተዋወቀችንን ማለት ነው፣ አውቃታለሁ። እኔም ማለት ነው ደስ ብሎኛል ስለተጋባችሁ። መብሩክ ለአንቺም፣ መብሩክ ለአንተም፣ መብሩክ ማለት ነው ለሁላችሁም። ያው ደስ ይላል፣ እንደውም ካበሻ ይሻላል አረብ ደማግባት ማለት ነው። ደግሞ አበሻ ቢያገባ ብላችሁ እንዳትነሱብኝ ያደራችሁ ማግባት ከፈለገ አይመለከተኝም ማግባት ይችላል ሁለተኛ ነገር ደግሞ ምንድን ነው ያልከው እዛ እየመጣች ምናምን ትዳሪን እየጠበጠች ነው ያልከው እኔ መቼም የምን ድረስ መጥቼ በተለይ አሁን ባለውበት ሰዓት ላይ የፈለገ ነገር ቢፈጠር እንኳን መጥቼ ብመጣም አላፋታህም ግን አልመጣምም ማለት ነው ይህን ነገር ከአይምሮ ካውጣ እርግጠኛ ነኝ ዛሬ ራሱ አሁን እስከዛ እስካሁን ቪዲዮ ያለቀቀችው እየመጣች ነው ብለን እንደምታስብ በጣም እርግጠኛ ነኝ። እኔ ግን ስላልተመቻቸልኝ ነው ማለት ነው። እንደገና ደግሞ እንዴት አድርጌ ቪዲዮ እንደምሰራም ግራ ስለገባኝ ግራ የገባኝም ምክንያት ደግሞ አወራላችኋለሁ ማለት ነው። ቪዲዮን ስጨርስ ተረፈ እንግዲህ፣ እሷም እኔ ብትወድህ ኑሮ ጥላህ አትሄድም ብላለች። አንቺም እንዳዩ ይድረስብሽ ልበልሻ እና ለማንኛውም እንግዲህ አንቺ ወደ ሽው ከኖርሽ ይበቃል ማለት ነው። አደራ ባሌን አደራ አደራ አደራ አስተርጉመሽ እንደምሰሚ ስለማቅ አረበኛ ማውራት አይጠበቅብኝም ማለት ነው። ምክንያቱም የሰይድ ሚስት ከሆንሽ እኔ ምመልስልሽን መልስ እሱንም ይሁን ሌላ አስተርጉመሽ እንደምሰሚው እርግጠኛ ስለመሆን ነው ማለት ነው። ስለዚህ አረበኛ መቀላቀል አይጠበቅብኝም። እንደውም እየጠፋብኝ ስለሆነ እዞች ከመጣሽ ታስተምርኛለች ማለት ነው። በተረፈ ግን ያው ብትመለስ ምላቸው፣ እውነት ለመናገር ከሆነ ያው አረቦች ሁለተኛ ሚስት ምናምን እንደኛ እንደ ሀበሻ ያካብዱም። ሀቂቃ ማለት ነው አኗኗራች ከአኗኗራቸው ምናልባት ምቹም ስለሆነ ይሁን ወይ ደሞ ያው እኛ ሀበሾች የታወቀ ነው፣ ተንገላተን፣ እንዲሁ ምናምን ነው። እነሱ ለሚስቶቻቸው እንኳን ሌላ ሚስት ሊያገቡ ይቅርና ሲወልዱ የመኪና ቁልፍ ወርቃቸው የታወቀ ነው፣ የአረቦች የወገብ ወርቅ ወርቅ በቃ ከአረብ ጋር መቼም የሚወዳደር ያለ አይመስለኝም በነገራችን ላይ ለምን አሁን አብዛኞቻችን አረብ ሀገር የቆየን ሰዎች እናውቃለን ማለት ነው አረቦች ምን ያክል ወርቅ ወርቅ በቃ በእነሱ ነው የሚገለጠው ያው እኛ ጋር አንድ የጣቀለበት ካለ ራሱ እነሱ ጋር ግን የፊት የፊት የግር የወገብ ልብስ ምናምን ነው ያው እርግጠኛ ነኝ አሁን ይህን ስል ምን ጀነት ያስገባ ታዲያ እንደምትሉ ለማንኛውም፣ ያው ለእነሱ ቀላል ነው ለማለት ፈልጌ ነው። ሁለተኛ ሚስት ወይም ሶስተኛ ወይም አራተኛ እንደኛ ለመቀበል አይከብዳቸውም። ኖርማል ነው፣ በቃ እንደ ባህል ያው በዲኑም የታወቀ ነው። እነሱ ጋር ደግሞ እንደ ባህልም ነው፣ ማስተዳደር ስለሚችሉ ያገባሉ ሁለት ሶስት ማለት ነው እና ብመለስም እውነት ለመናገር ከሆነ ምንም አይመስላትም

አዛቀድ ከመልን መሜ ላሚዜ ብእንግዲህ ሰይድ ማለት ነው። ለአረቡ አንድ አላት አንድ ሴት አገባ አለው ብዬ መተርጎም ግን አይጠበቅብኝም ስለምታውቁት ማለት ነው። ግን ከጀመርኩት ላይ ቀልጨርሰው ምንድን ነው ያላት አንድ አንድ ሴት አገባለው ብዬ ሳመጣ ሁሉንም ሴቶች እየያዘች ትቀጠቅጣቸዋለች፣ እየሄደች ታለቅሳለች ነው። እንግዲህ ውሸት ነው ማለት ያው፣ ዩቱብ ላይ የተለቀቀ ነገር ስለሆነ መዋሸት የሚጠበቅብህ አይመስለኝም። የመተዋት አንድ በጥፊ አንድ ቤዛን ነው ማለት ነው። እሱንም ለተነገረችው ንግግር ይገባታል። ምክንያቱም ሳታቀኝ እንደዛ ማለቷ ተመካክራችሁ ስሰሩት የነበረው ሴራ ስለሆነ ማለት ነው። ስሰሩት የነበረው ድራማ ምናምን ስለነበር አይደለም እኔ ላይ የልጅቷን ሕይወት ቀጥፈ ነበር። ሁለተኛ ደግሞ እያለቀሰች ነው ያልከው። መቼ ነው ያለቀስኩት? እኔ ከማን ጋር ነው ያለቀስኩት? እንደ ሮዛነት ጓደኛ ነች። እንኳን አሁን ራሱኮ አሁን ራሱኮ ማለት ነው ማለት አሁን ሰና ምድር ላይ እኔ ሁሉንም አረብ አላውቅም። አሁን የማውቃትን አረብ ይደግ አሁን ራሱ እኮ አልወጣህም እኮ እዛው ነው እኮ ያለው። ማለት አሁን የሚደክ እዛው ነው ያለው። ቢያንስ እንኳን የራስ ጓደኞች አሉ። ከፈለክ ሴት ማለት ሴት እናመጣልሃለን የሚሉት ሰዎች አውቃቸዋለሁ። ወንዶች ሴት ከፈለክ እናጭልሃለን የሚሉት ለምን በእነሱ በኩል አልሄድክም? ግን ያው እነሱ ልጆች እርግጠኛ ነኝ የዩቱብ ላይ አይወጡልህም። እነሱም የሚያመጡልህ ልጆች ስለማይወጡ ለዛ ነው እርግጠኛ ነኝ። እንጂ መቼም የምታገባ ሴት አታ አለ ምን የማቃትም ሴት ሄደ የምታገባው ማለት ነው አለኩላህል። እኔ አይመለከተኝም ከዚህ በኋላ ሳይዲዬ መብሩክ እንኳን ደስ ያለ ማለት ነው። እኔ ግን አንድ ከዚህ በኋላ በህይወትህም አልገባም። ስምህን ከዚህ በኋላ ሲፈጠር ስሜን ካልጠራክ ስምህንም አልጠራም። ለምን ብዙ ጊዜ ደጋግሞሽ ውጭልኝ ትለኛለ ግን ምናምን ምናምን አንተ ስለሆንክ አንተ ማቆም እኔ ማቆማለሁ ማለት ነው። ስለዚህ አንዳንድ ነገር ደግሞ እኔ ምንድን ነው አሁን የምፈልገው ማለት ነው እውነት ለመናገር ከሆነ ያው እንደምታየው ፊት ያስታውቃል ብዬ አስባለሁ። ያው ለጊዜው ሲንግል ማም ነው የሚባለው፣ ሲንግል ማምነኝ እንግዲህ። ምክንያቱም የለም እንግዲህ ከዓመት በላይ የለም። እንግዲህ ያችን ሲፈታ ያችን ሲያገባ ያችን ሲፈታ ሲያገባ እኛንም ረስቶናል ማለት ነው። ማግኘት አቅቶ ሳይሆን ምናልባት ማግኘት ስላልፈለገም ሊሆን ይችላል። ስለዚህ አሁን እኔ በቃ ልሸነፍ፣ እናት እንደመሆን መጠን እናት እንደመሆን መጠን መሸነፍ ያለብኝ እኔ እዚህ ጋር ማለት ነው። ይህንን ሳደርግ ቀንቼ ምናምን አረብ ስላገባ እዚህ ጋር በቀናት ወስዳችሁት እንድትወስዱ አልፈልግም ማለት ነው። እኔ ጋር ቀንቼ አይደለም። ስለዚህ ልጆቹ ማለት አላውቅም ብለው አያውቁም ነበረ ወይ ምናልባት አሁን ሳስበው፣ እኔ እስከዛሬ ብለው አያውቁም። አሁን ግን ጀሚላም ሌላ ልጆች አባስ ሲያቅፍ ማማ ባባስ ማለት ጀመረች። አፍ ደግሞ በደንብ እየፈታች ነው በደንብ ፈታለች ማለት ይቻላል። ማሻለ የምትጠይቀኝ ጥያቄ፣ የምታወራው ወሬ፣ እኔ አንዳንዴ ራሱ ወላሂ ደነግጣለሁ። ያንቺ ከየት ነው የምታሹላት? አለው ማለት ነው። እና ገና አራት አመት አልሞላትም፣ ግን በደንብ ነው ማለት ነው የምታወራው። እና ምንድን ነው እንግዲህ እንኳን እሷ አጥቃ ሁለት አመት ያልሞላት ልጅ አፈታለች ማለት ነው። ሁለቱም ባባ ባባ እያሉኝ ነው ማለት ነው። ሲተኙ ባባ የታለ ማማ። በተለይ ትልቋ ጀሚላ ሲፈጠር ቪዲዮን እራሱ ከፍታ ታያለች። ወላሂ ነውላቸው ቪዲዮን በስነ ስርዓት ከፍታ ማማ ባባ፣ የድብድብ ምናምን ቪዲዮ ካለበት አልቅሳ ታውቃለች። ቪዲዮ ከፍታ አልቅሳ ታውቃለች። ወላሂ ባባ ነው ብላ ማለት ነው። ትንሿ ያው ብዙም እንትና አደለች፣ እንደዚህ አይነት ነገር አድርጋ አታውቅም። እሷ የምትሰማውን ነገር ባባ ትላለች እንጂ እንደዚህ ስራ ይብላ ምናምን ስልክ ተቀብላይ ከኔ ድንገት ቤቢ ብላይ ቤቢ ከሰጠዋት ጀሚላ የአባቷን ቪዲዮ ትፈልጋለች ማለት ነው። ትንሿ እንኳን ለዚህ ያልደረሰችም ወይም ደግሞ ስለማታቀውም ሊሆን ይችላል። ድንገት ፎቶ ካየች እንኳን የታለ ትለኛለች ማለት ነው። እና የያ ነገር ልቤን እየሰበረው ነው። እንደገና ደግሞ አሁን ሳስበው በፊት ኢትዮጵያ ውስጥ ስለሆነ ሮዛን አግብቶ ወለደ፣ የችንኛዋን የመጀመሪያዋን አግብቶ ወለደ። እዚሁ ስለሆነ የሆነ ሰዓት ላይ ትንሽ ራሳቸውን ጠንከር ሲሉ ትቼ የሆነ የለም ራሳቸውን ሲችሉ የስምንት የሰባት ዓመት ልጅ ሲሆኑት ጥላችኋቸው ዞር ማለት ትችላላችሁ። አሁን ግን ጥለው የሚዞሩ ልጆች አይደሉም። እሳቱ የቱ ነው፣ ምኑ የቱ ነው የማይለዩ ልጆች ናቸው ማለት ነው። ለዛ ነው እና እዚህ ቢሆን ችግር የለውም ነበረ። ግን ሳስበው የመን ስለሆነ እኔም ደግሞ ልጆቹን ይዤ እዛ ለመበጣበጥ ከሚሄድ እንደ ትልቅ ሰው ያው ለልጆች ስል መሸንፍ ያለብኝ እኔ ስለሆንኩኝ እኔ ልሸነፍ። ለምን እነዚህ ልጆች አሁን እና እነዚህ ልጆች አሁን ጀሚላ እንደዚህ በአባቴ ያለችው እንደዚህ ቪዲዮ እያየች የምታለቅሰው ምናምን በቃ እዘው የመኔ አግብቶ ወልዶ በዘው ሊቀር ነው፣ በቃ ሊረሳ ነው። እኔም ከዚህ በኋላ መሄድ የሚችል እንኳን አይመስለኝም። በዘው ሊቀር ነው። በዛው ከወለደ ደግሞ ያው ወንድ ልጅ ነው፣ ሌላ ልጅ ካለው እነዚኞቹን ይረሳል ማለት ነው። ስለዚህ ሳስበው እኔ ላይ ለልጆች ብዬ መጎዳት ነው መሸነፍ ያለብኝ ብዬ አስቤ እንግዲህ፣ ሳይሄድ የመጨረሻ ይሄ የመጨረሻ ነው ማለት ነው። እርግጠኛ ነኝ እንደማታምነኝ አውቃለሁ። ግን ከፈለግ በረራህ ማለት ነው ደርሶ መርስ መቁረጥ ትችላለ። ለስንት ነገር መቼም እኔ ለመፈለግ እዛ፣ እዚህ የመን ድረስ ሄድኩ ምናምን የምትለውን አሁን መቼም የትኬት አላባክንም። ወይ ውሸቷን ቢሆንስ ብለህ እንደማትቀር አውቃለሁ? ከቀረህም ደግሞ እንግዲህ እኔ የቻልኩትን ብቻ ነው ማድረግ የሚችለው። ማመን ያለማመን ያንተ ፈንታ ነው። እንግዲህ እንደዚህ ብዬ ካላመንክ ምንም ማድረግ አልችልም ማለት ነው። ስለዚህ ሰዎች ማውራት እራሱ አቃተኝ እና እኔ ያለሁበትም መምጣት አይጠበቅብህም ኤርፖርት ድረስ ልጆችን እ ኤርፖርት አግኝታቸው እነሱም አንተን አይተው ከጀሚላም ከጥያቄ እንድትወጣ ሊሄድ ነው እመጣለሁ ምናም ብላት ቢያንስ ስትሄድ እንኳን አይታክ ይመጣል እያልኳ ጠብቃለች ማለት ነው ነፍስ እስከምታቀር ድረስ እና ማለት ነው ያው እንዳልኩ ትኬት ግን ደርሶ መልስ አድርገህ በዛው በሰዓት አይታቸው እዛው ኤርፖርት ወደዚህም ወደዛም ሳትገባ ያው እንግዲህ ሚስቴ ልትመታት ነው ምን ልታረገኝ ነው ምናም ብላ ታስብ። ምክንያቱም ሚስቴ ያለችው እዛ ናት። ብቻህን ነው የምትመጣው። ሰርጉ ገና ስለሆነ ማለት ነው። ብቻህን መታህ ነው አይትሀት አይትሀት የምትሄደው ማለት ነው። ልጆቹን አይታሃቸው ቀጥታ በቃ ኤርፖርት ትገባለህ። ኤርፖርት ላይ ትወርዳለህ። ልጆችን ታያቸዋለህ። ልጆችን ታወራቸዋለህ። በዛው ተሳፍረህ ወደ የመን ሄደህ እኔ አይደለም ይቅርና እሷን አግኝቼ ሌላ አሁን እንዳንተ እንዳልከው ለመደባደብ ለምናምን ይቅርና፣ ስሜን አታንሽካልክ ስምን አላነሳ ማለት ነው። እና ለማንኛውም እንግዲህ የመጨረሻዬ ቪዲዮ ነው። እንግዲህ አንተን ከዚህ በኋላ አንተ ነው ማለት ነው የምጠብቀው እና ትመጣለ፣ ብዬ ተስፋ አደርጋለሁ። እጠብቀሃለው ሂጄ ኤርፖርት ሰዓቱ ምናምን ስለሚታወቅ እንደሌላው ሀገር መች ይመጣል መች ይሄዳል ምናምን ብዬ በየቀኑ እዛ ሄጄ መጠበቅ አይጠበቅብኝም። ስለዚህ በአሁኑ ሮብ እዛ ሄጄ እጠብቃለሁ። ምክንያቱም ከዚ በፊትም መምጣት ስለማትችል ማለት ነው ከአደን ከሰና አደን ራሱ ለመድረስ ሙሉ ቀን ወይም ደግሞ ሁለት ቀን ይፈጃል ማለት ነው። ስለዚህ ትመጣ ተስፋ አረጋለሁ። ልጆችን እጄ ሰርፕራይዝ ሰርፕራይዝ አርጌ እንደዚህ ሰርፕራይዝ ምናምን አዘጋጅተን ልክ ዝግጅት ምናምን አዘጋጅተን ከልጆች ጋር ተገናኝተ ነገ እንኳን ለእነሱ ሲያዩት ሲያድጉ ደስ የሚላቸው የሆነ እንዲሆን ቪዲዮ ቀርጸን ግዴታም ደግሞ ቪዲዮ ሁሉን ነገር መቅረጽ የለብንም። እና ለማንኛውም እኔ ይህንን ነው ምልክ ማለት ነው፣ እንዳትቀር። ኤርፖርት ውስጥ ከልጆች ጋር ጠብቅሃለሁ፣ የመጨረሻ ቃሌ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።